እኔ ክርስቲያኗ ማድረግም አልችልም፣ ማለትም አልችልም። የሙስሊም እንትን ነው፣ ችግር የለም አምጥቼ እንቃባቸውን አደርጋለሁ። ሪሊ ጤነኛ ነሽ? ግን ምንድነው እያጨሽ የምትገቢው? ደግሞ ስለሚቀኑብኝ ምናምን እንጂ ለምን ሰላሳ ስምንት ሺህ አይደለም። የኢትዮጵያ ህዝቡ ሁሉ ቢያይሽ እኔን ሮማን እኔ የማየት እስኪ እኔን የምታውቁኝ ፎሎ አድርጉኝ እንዲ አርጉኝ ብዬ ለምን ያውቃለው? ሰው አላቅም፣ ጠይቄ አላቅም። ፎሎ አረከኝ አላረከኝ ወደ አረከኝ ነው የተከተልከኝ። አንድ ቀን ሮማን፣ ወይኔ ፎሎ አታርጉኛ። ትበልጡም እንደ ቁጭ ብላችሁ የምታዩኝ እኔ እንኳን አንዳንድ ጊዜ አዲስ አበባ ልጅ የሆነ ሳይ ፎሎ ላረገው ስል አላረጉኝ ያገኛቸዋለሁ። የሆነ ልስ ይጽፍልኝና ፎሎ አርጊኝ ሳያቸው ማረጋቸውና ማረጋቸው እንኳን አያቁትም። እኔ ፎሎ አርጉኝ ብል ሚሊየን መግባት አያቅተኝ የምታዩኝ ላይክ እንኳን ያደረጉት ከአራት ሚሊዮን አልፏል። ላይክ ያረጉት አራት ሚሊዮን አልፏል። ያ ያየው ላይክ ያደረገውን ሰው ለምንድን ነው ፎሎ ማታረጉ? ይላለው ፎሎ ምን ሊያደረግልኝ ነው? ፎሎ አላት አንድ ሚሊዮን ፎሎ የሚከተላት ቲክቶከር ምናምን ድባል ምን ሊጠቅመኝ ነው? እኔ ገንዘብ ታርጌት ታርግ አልመጣውም። ሰብስክራይብ እንኳን ማድረግ አሁን ቡጣና ከመጣች ሮማን፣ ለምን ያንቺ ቤት ሰብስክራይብ አይደረግም? ዩቱብ ገንዘብ እንደማይገኝበት ታውቄ ነው። ከኔ በላይ መቀለድ፣ መጫወት፣ ማፌዝ የሚችላለን እንደ ዩቱብ ላይ ጉብ ብዬ ሳቢ ማግኘት እኮ አላገኝኝ። በምኑ ነው የቀናውብሽ? ጅብ ዘንጦ ሃቢባ አንቺ እኮ ትዝ ምትይኝ እኔ ሳይሽ ራሱ ትኩር ብዬ ናዝሬት ሲሄድ ማየው ዝንጀሮ ነው ትዝ የሚለኝ። የሰው እንኳን ነገር የለሽም። በዝንጀሮ ጀምሮ እረስቶት እግዚአብሔር በሰው የጨረሰሽ ጅላንፎ ጅል ቋጠሮ አታፍሪ። ምን ያንቺ ሮማን ቀንታቢ ነው ልቲ ምን ስለሆንሽ፣ የትኛው ወሬሽ አስቆ አንድ ቀን እንኳን በህይወትሽ ፈገግ ብለ ስቀሽ ጥርስሽን አይንተ ነው አናቀም። ሁሌ ጨለማ ፊት፣ ሁሌ ችግርና ችግር ስታዳምጪ ፊትሽ ችግር ፊት ሆኖ የቀረ፣ አንድ ቀን ስቀሽ አታቂ። መልክሽ ችግር፣ አንቺ ችግር፣ ይህም ፊት አሊየው ፊት ለፊት እንዴ። የኢትዮጵያ ህዝብ በይሉንታ ስላየሽ ምን ራስሽን ቆንጆ አረግሽ እንዴ? ግንግን መነጽር ስታይ መልክሽን አያሳይሽም? አኞ ፊት ታሾፋለች እንዴ? ከኔ ከሮማን ጋማ ጫፌን አደርሽም፣ እግዚአብሔርን ጫፌን አደርሽም። በምናወራው በማንኛውም ነገር ጅብ ዘንጦ እንዴ። ስሚ፣ እኔ በጉራጌነቴ ተደራድሬ አዲስ አበባ ተወልጄ፣ ግን ገጠር የተወለዱት እንኳን እዚህ ለንደን ላይ ያሉት እስቲ ኪችናቸው ተከፍቶ እኔ ቤት ያለው ካላቸው ጉራጌነቴን በጣም እንደወንድ እንዳከብረው ዘንድሮ እንኳን ወልቂጤ ሂጄ ደርሼ ስለተመለስኩ ይኸው ዘንድሮ መስቀል ንገባለሁ አሳይሻለሁ። መስቀል ጥግ ድረስ ገብቼ ስሞት እንኳን በቀደም እየቀለርኩ ስላሴ ነው ያልኩት። እመብርሃንን ከአባቴ አጠገብ ምሁር ቅበሩ የሚጌ ነው ለቤተሰብ የተናገርኩት። ሬሳዬ ራሱ አዲስ አበባ ወለድ ምሁር ነው የሚቀበረው። በአፋን ኩሎ በጉራጌ ከመጣሽ አንጫጫሻለሁ። ታሾፋለች እንዴ እኔ ጉራጌነቴን እንዳቃርጎ ያሳደገኝ አባቴ ነው ቀዳሽ ተኳሽ ከሚባሉ ነው የእኔ ሀያቶች እንዳንቺ አይነት ዝንጀሮ የሚመሳስል አስር ወንዶች አቁሞ ቀጥሮ እነሱ ሲበሉ ኩራዝ ይዘው ከባላባት ዘር ነው የመጣሁት የባላባት ልጅ ነኝ ሀያቶቼ ሁለቱም ቤተ ክርስቲያን አቁመው የሰሩ ባድዋ ጊዜ የተታኮሱ ሁሉ ነገሩ አለ ቤት ሻሞላ በስማቸው አለ ገጠር እኔ ባለንባት ልኝ የሚዳሞ ብዙ ጉራጌዎች ታቃላችሁ አደል? የሚዳሞ ብዛ ልጅ ነኝ። ሚዳሞ ማለት ምን አይነት ስም እንደሆነ ታቃላችሁ አደል? የሚዳሞ ብዛ ልጅ ነኝ እኔ አባቴም ዳሞ ተሰማ መጣ ነው የሚሉት አባቶቹ ሲጠሩት፣ ሳገሩ ሲሄድ የዳሞ ተሰማ ልጅ ነኝ። የሚዳሞ ብዛቸው ልጅ ነኝ እኔ የአቃቄ ህይወት የትከትከ አቃቂው ሊወት ብትባይ፣ ማን እንደሆነች አታቂ ማንች ጅብ ዘንጦ እኔ ነግርሻለሁ? የሚዳሞ ብዛ ልጅ ነኝ። ዳሞ ይባላል አባቴ። ዳሞ ተሰማ ነው የሚባለው። ምን ሰርቶ እንደሆነ ጠይቅዬ። እኔ አባት ከነጀርና ለወልደስላሴ ጋር አብሮ ጸሐፊ ሆኖ ለመንገድ ስራ ህይወቱን የሰጠ ነው፣ ለጉራጌ ህዝብ። ኢትዮጵያ ውስጥ ምንም ነገር ሰርቶ ይችላል። ነገር ግን ለአንድ ሮበር ገዝቶ እንኳን ከወልቂጤ ጨዛ የሚሰራ ለዘመዶቹ ትራንስፖርት እንዳያጣ አምጥቶ እዛ አስቀምጧል። አይሲዙ መኪና ቢገዛ አባቴ እዚህ ስራ አላለም፣ ወልቂጤ ነው አምጥቶ የሰጣቸው። ከዛ ነው የመጣሁት እኔ የእኔ ቤተሰቦች ብታያቸው ለብቻችን ራሱ ክልል መጠየቅ እንችላለን። የኔ አባት ይጅና ከኔ ጋብረኝ የተከተሉ እነ በቀለ ወያን ጠይቂ በላይ በቀለ ወያን ጠይቂ አባቶች ለምን ለብቻቸው ክልል አይጠይቁም? የሁሉ የእናንተ ነው ነው ያለኝ። ይጅና ጠይቂ ደግሞ መንግስት ሰምቶ እንዳይወርሰን ውሸቴን ነው ረ ውሸቴን ነው ልበል አለን። እንዴ አለን። ይስሟ ለብቻችን ክልል መሆን እንችላለን። እንዴ ምን ትቀልዳላችሁ? እንዴ ታሾፋለ? እንዴ የባለ አባት ልጅ ነኝ። እንዴ የአቃቂ ወርዲዮት የትከ ትከ ማን የምሁር መልካማ ታሾፍ ያለሽ እንዴ። ከዛን የመጣሁት የሚዳሞ ተሰማ ልጅ ነኝ። የስ ዳሞ ሶሪ ዳሞ ተሰማ ነው የሚባለው አባቴ ገጠር ሲሄድ አያቶቼ ደግሞ የሚዳሞ ብዛ ይባላሉ። ባለ አባት ልጅ ነኝ። ጠገር አብር ሰጥተው እንደዚህ ዝጭ ያለ ነው አባቴን አዲስ አበባ የላኩት። ጠገር አብር እንደውም ሀያቴ የቀበሩት እስካሁን እየተፈለገ ነው፣ ለልጅ ልጅ የሚበቃ ቀብረው፣ የት እንደቀበሩት ሳይናገሩ በድንገን የሞቱት ተብሎ እስካሁን እየቆፈርን እየፈለግ ነው ነው። ያንን ያገኘው ጊዜ አዳሜ ተከትለሽ ሳለቅሻለሽ። እየተፈለገ ነው ለልጅ ልጅ የሚበቃ ሳይሰሩ እንዲበሉ ተብለው ያ የጠገራ ብር እስቲል አያቴ የወርቅ እንትን ቀብረዋል፣ ተብሏል እንዳለ ደግሞ ሄዳችሁ መወርን ቆፍሩት። አይ አይ፣ የማይወጣ ሚስጥን እየተናገርኩ ሄደው ደግሞ እንዳይቆፍሩት። እንደዛ ነው አባቴ ምን አለመሰዳችሁ ተሰማ ምን አለ ብለው ይላሉ መሰላችሁ፣ ሲተርቱ። ዘንጋ አቦች አቦች፣ ትከለሞቸሞች። አባቴ በጣም የኮራ የተከበረ ለቅሶ ቤት፣ ሰርግ ቤት ተፈልጎ በባትሪ አባቴ ጨዋታ፣ ቀልድ እንደኔ የሚወድ ነበር እና ዘንጋ አቦች አቦች፣ ትከለሞቸሞች ይል ነበር። ከዛ በተረፈ እኔ ሮማን ተሰማ ሃቢባ ቤት እየገባችሁ ጉራጌን ለምንሰደብሽ ተብለሽ ተጠይቀሻል። ሃቢባ ስለሚቀኑብሽ እኮ ነው። ሃቢባ አንቺ እንዲህ ስለሆንሽ ነው የምትሉት እናንተ። ትቀኑባት ስለነበረ እንጂ እኔ ሮማን እዚህ ሚዲያ ላይ አንድም ቀንች ያላቅ እንዳለ ወንዶች ሲነሱባት አንዳችሁ ቤታችሁ ገብታችሁ ያልተናገራችሁ የእኔ ጥላቻ ስላለባችሁ ነው። እያንዳንዳችሁን ይዤዋለሁ። የጊዜ ጉዳይ ነው። እንዴት እናንተ ላይ ዞሬ እንደማስለቅሳችሁ አሳያችኋለሁ። እኔ በሃቢባ ፎሌር እኔ በሃቢባ አንትን ዝምባ አታቀኝም። እኔን እዛ ጋር ገብታችሁ የተናገራችሁት ሁሉ ተቀርቶ ተቀርቶ አስቀምጨዋለሁ። ያንን የተነፈሽውን ገል ገልብጬ እንዴት እንደማስለቅስሽ እኔ ከጀመርኩ እንዴት እንደምጀምር አሳያችኋለሁ። የጉራጌ ንቀት ያላችሁ ጉራጌ እንደፈለች ተሳደቢ፣ መብትሽ ነው፣ ማን አባቱን ይቅርታ የሚያስጠይቅሽ እያላችሁ እዛ እየገባችሁ የዘባረቃችሁ ሁላ የጊዜ ጉዳይ ነው። እያንዳንዳችሁን በተራ በተራ ዋጋችሁ እንደምሰጣችሁ ወቁ። አሁን ከእሷ ጋር ልጨርስ፣ ስጨርስ ሮማን ማታይ መስሎ ገብተ የማንም ትኋና ባግራውንቹ ቢጠላ ቂጥህን ገልበ የጨፈርክ መድረሻ ቤቱላ ገብተ ያለ ጉራጌ ንቀት ስላላችሁ የእናንተን ብሔር ብትነካ ኖሮ እዛ ጋ አ ስትሉ ትውሉ ነበር። ዛሬ ጉራጌን ሰድባለች፣ ጉራጌን ይቅርታ ትጠይቅ ስትሉ ገብታችሁ። ሃቢባ ስለሚቀሩብሽ እኮ ነው። ሃቢባ እኔ ካንቺ ብዙ ተምሬ ያለው የአረብ ሀገር ልጆችን ቂጥና ሙሙ ሳይለዩ ሁሉንም የባላቸውን ሚስጥር እያወሩ እሷ ተው ሳትል አንሊሚትድ ሚስጢራቸውን ስታስወጣ፣ ሀቢባ ከአንቺ ብዙ ነገር ተምረናል። ሬዲ ተምረሻል? ጭንቅላትሽ ደንዞ ነው የተማርሽው። ምንድን ነው የተማርሽው? ሀቢባን ለመሆን እኮ እዚህ ሚና ቁጭ ብለ ትግስተኛ ሆነ ማዳመጥ እኔ ያንቲን ትርኪ ብርኪ አንድ ደቂቃ አላዳምጥ የለኝም። የእሱ አይነት ትግስት በምን ሆኑ። በአቢባ በሀቢባ የሚቀን ነው ጅብ ዘንጡ ከላይ እስከታችን እኔ ጋር ልደርስ የምችል ምንም ነገር የለም። እንደሷ ለመታየት እኮ ነገርኳችሁ። ትዕግስተኛ ሆኖ ልጅቷ መታ ባሌ መብራት አጥፍቶ እሙሙዬ ጋ ሊያረገኝ ትቶ ስቶ እንትኔ ውስከተተው ብዬ መጥቼ አንድ ሴት ልጅ ስታወራልኝ ነውር ነው ብዬ ማስወጣት ነው እንጂ። ኧረ እባክሽ ከዛስ፣ በማግስቱ እንዴት ሆንሽ? በማግስቱ ደግሞ እንደዚህ አድርጎኝ ግርግዳ ሲዞኝ እንዲህ ሊያረገኝ ሲል ወይ የኔ ውድ ኪራዬ የመይሳው ልጅ የሰው ጥግ እንደዚህ አይነት አርቲቡርቲ ገብተው እኮ እነ ማነው አቡፋኖ እነማተይ ሴቶቹ ምን እያሰመ ገንዘብ እንዳይበላችሁ ብሎ መምከር ሌላ ነገር ነው። እድሜ ለሪከርድ ስንታስመሳይ ቴንኪዩ ጽዬ እውነት ሽን ነው ገብታ ልጆቹን እኔም ሁሌ እላለሁ፣ አንድም የአረብ ሀገር ሴት ኢትዮ አዲስ አበባ ላይ ገንዘብ ቢጠይቅሽ እንዳሰጪ እብን እንኳን ቢበሉሽ ቤተሰቦችሽ ይብሉ። የምታሰሪው ቤት ካለ፣ የምታረጊው ነገር ካለ ቤተሰቤ ትብላው እንጂ ለባዳ እንዳሰጪ። ልጅ ብትወልጅ እንኳን ምንም ብታረጊ አትስጡ ነው ሁሌን የምለው። ይህ ምክር ማናችንም ምንከር ነው። ገላችሁን ደግሞ ምንም ተአምር ቢያታልላችሁ እዛ ሆኖ በፍቅር ብታውሉ ከአንገታችሁ በላይ ያለውን እንኳን አርጋችሁ ቢያስቸግራችሁ፣ ኮገበታች ማን እንደሆንሽ አይሽም። ከአስራ አንድ ዓመት የጀመርኩ እየጮቅ ተው አታርጉ እንላለን። ስንት እኔ ጋ ፌስቡክ ላይ እየመጡ አንድ ልጅ እንደውም እራሷን አጠፋለሁ ብላ እንደውም ካሌ ልመሰክር ትችላለች ቤተሰቦቿን ጭምር ሄጄ ኢትዮጵያ ልጇን ቤተሰቧን ሄጄ ጠይቄላታለሁ። ራቅ ያለ ቦታ ልካኝ እራሷን ልታጠፋ እኔ መክሬ እንዲያርጌ ቢጠፋ ያገንዘብ አንቺ አትተኪም ሰርተሽ ታገኘዋለሽ፣ ምናምን ብያት ሄጅ እናትዬ እንኳን በትክክል እንኳን አማርኛ አይችሉም፣ ኦሮምኛ ነው በደንብ የሚችሉት። በምችለው አማርኛ እናቷን ልጇን ጠይቄላት፣ አይዞሽ ብያት እራሷን ሳታጠፋ መክረናት መለስናት ዛሬ እግዚአብሔር ይመስገን ሁሉ ነገር ሞልቶላል። ልጇ ጋ ገብታ ራሷን ችላ ጥሩ ይወት ትኖራለች። እኛም የአረብ ሀገርን ሴት በተቻለ መጠን በተአምር ብትወዱ ገንዘባችሁ እንዳሰጡ ይሄ ውጭ ተበልታለች ብላ መክረናል። ይህም መምከር ችግር የለም። ግን ባልሽ ምን ያደረግሻል? ምን አድርጎሽ ተፋታሽ? ግርግዳ ሲያዘሽ በጭለማ እንዲያደረገኝ፣ እንደዚህ አንዳንድ ጊዜ እንደውም እየተቀዳ ሁሉ ይለቀቅ ነበረ። ይህንን ግንዛቤ ሳይኖረው አንድ ሰው ያወራልሽን አንቺ፣ ጭንቅላካልሽ አዲስ አበባ ተወልደሽ ይሄ ነውር እንደሆነ ጠፍቶሽ አይደለም። ተይ፣ ይሄ ለሚዲያ ላይ አይሆንም። አንደኛ ብዙ ሰው እያያት፣ ሁለተኛ እነዛ ልጆችም እንደዛ ሲናገሩ ነውር ነው ብትሏቸው፣ በቃ ዝም ብለው በደመነፍስ ነው የሚናገሩት። እንደሷ እንደ ሃቢባን ሰው እንዲከተላችሁ

የለችም ብሔር አልነካም፣ ምያለሁ ሃይማኖትም ሃይማኖቴን ካነኩ አልነካም። እንደሷ አለ ባይዘው የአረብ ሀገር ያላችሁ ታውቃላችሁ፣ ያለኝን ሪስፔክ ለእናንተ። ሁላችሁንም እየተናገርኩ አይደለም። ግን ሀቢባ ንግስታችን ናት። ሀቢባ እንዲናችን ናት። ብራችሁን ሰታችሁ ሰታችሁ፣ ሮማን ድምፅሁኝን አሰምቻችሁ አይደለ? ልጅቷ ያለችውን ቆይ ስልኬ የለም። አስራ ስድስት ሺ ብር ሰተን ጨረታ ተወዳድረን እንትን ቴሌግራም ውስጥ ካስገባችን በኋላ ጨረታው ምንድን ነው ተጭበርብሯል ብለን ልንጠይቅ ስንል ከቴሌግራም ልንገባ ስንል እምቢ አለን። ምን አገባኝ? ብርን ለምን ጥብ አድርጋ ትበላችሁ? እኔ ጋር መታችሁ ኮምፕሌን አችሉም። ለምን ጆከር መክሯል፣ ጃፒ መክሯል፣ ዮኒ ማኛ ሁሉም ነግሯችኋል። ፈቅደ ወደ አቢባቤን ለምታደርገው እኔ ጋር መተ ኮምፕሌን የምታደርግ አልሰማችሁም። እኔ አልኳት? በተናገርሽው ንግግር አውቀሽ አይደለም፣ ለጉራጌ ክፋት ኑሮሽ አይደለም አላልንም። የተናገርሹው ጉራጌ ሰራተኛ ነው ብለሽ ጉራጌን በምንም ተአምር ማይገልጽ ነው። ስለዚህ ወይ ጉራጌ አይደለሽም የአፎ ለምታ በቂ ባይታሽም ወቷል። ካፍሽ ይቅርታ ጠይቂ። እናንተ በፈለጋችሁ ትርጉሙት። እኔ ብቻ እኮ ብሆን ኦኬ እኔ እኮ ሰባት ጉራጌዎች ሜሴጅ ልከውልኝ ነው። ይህን አጀንዳ ማን አባቱ ነው እንዲያለው ብዬ የወጣሁት። ጳጳሱ እኮ ጄ እንደ ሃይማኖቴ ክብር እኮ ጳጳስ ትልቅ ክብር አለው። ጳጳሱ ላጠፉት ቃል መረጥኩላቸው አልመረጥኩ። ሃቢባ ማን ስለሆነች ደውዬ ኦ እንዲያረግች ጥፋት አይቻለሁ፣ ቀጥቅጫታለሁ። ይቅርታ ጠይቂ ስትባል አልጠይቅም ብላለች ስትለኝ፣ ደግሞ እናቷንም አባቷንም አጎቷንም ጭምር ሰደብኳት። ምን ታመጣለች? እንኳን እሷ ጳጳሱን ሰድቤያቸዋለሁ፣ ተሰድባለኝ። ምን አባቷ ታመጣለች? ጅብ ዘንጦ በዚህ ፊቷ የናዝሬትን ዝንጀሮች ነው የምታስታውሰኝ። ሰት በዚህ ፊትሽ አታፍረን ከኔ ጋር ስትወዳደሪ። እስክሪን ቲቪ አሁንማ ገዝተሻል መከራሽኒ። እንደዚህ እኮ አይደለም እኔ ተናገርኩት እንደዚህ እኮ አይደለም። እኔ ራሴ ጉራጌ ነኝ እያለች ይህን ስክሪን ቲቪ ደግሞ መከራ ሊወርቅ ላይ ወርቅ አፍንጫው ችምቂጦና ፓንታ ማራት ይህም አፍንጫ ሆኖ እስክሪን ቲቪ ከአፍንጫዋ ጋር የማይመጥን መነጽር ይዛ መታ እንደዚህ ብለውኝ እንዲያድርገውኝ ትላለች። ቁጭ ሳክሳ ትናለ ጅብ ዘንጡ እኛ እኮ ሚስጥርሽን ከአባትሽ ጋር ያለሽን ኤቭሪቲንግ ሚስጥር አምጥተውልሻል። አልጎ የጉራጌ ልጆች ዋጋሽን ሲሰጡሽ ትስተካከያለሽ። እኔ ምን አገባኝ? ጉራጌ ከያዘ አይለቅም። ለምን አይዘቀዝቁሽ? የኔም ፎቶ ዘቅዝቀዋል። የልጆቼን ለመጀመሪያ ጊዜ የልጆቼን ፎቶ የዘቀዘቀ አማራ ልጅ አይደለም፣ የጉራጌ ልጆች ናቸው። ለዛውም ምንም አነከዋቸውም። የአዲስ አበባ እንቅስቃሴ መጥቶ ስለ አዲስ አበባ ታውቃላችሁ። ኔ በአዲስ አበባነቴ ማልደራደርበት ነው የአዲስ አበባ ልጅ ሰው ገሎ ቤቴ ደብቂኝ ብሉኝ የምደብቅ ሴት ነኝ። በአዲስ አበባነቴ አልደራደርም። እግዚአብሔርን የአዲስ አበባ ልጅ እዚህ ለንደን ላይ ሰው ገሎ ደብቂኝ ብለኝ ቤቴ ደብቅ ያስቀምጠዋለሁ። መብርሃን ምስክሬ ነው። በአዲስ አበባ ልጅ ዱርዬም ሆነ ሀብታሙ ምንም። ኦኬ ሚዲያሽን እንፈልጋለን። ሮሚዬ ስንት ቀን ደስ እንዳላችሁ። በቃ እኔ ደግሞ የዛኔ የጦፈ የክልል ጥያቄ ላይ ነኝ። የጉራጌ ክልል ጥያቄ ኦኬ፣ ሶስት ቀን ለአዲስ አበባ ልጆች ሶስት ቀን ለጉራጌ ክልል ጥያቄ እናደርጋለን፣ አንድ ቀን ኖድ እንቀልድበታለን ምናምን ብዬ ነው ያልኳቸው። ከዛ በውስጥ የምታናግረኝ ፍሬንዴ የነበረኝ ጤነኛ ችክ መታ፣ ስሟን አልጠራ መታ ሮማን አለች ትግል ላይ ይቻ ታላቅ። ፌስቡክ ላይ አናቃት፣ እዚህ ቲክቶክ ላይ ያገኘኋት በእርግጥ እግዚአብሔር ይቅር በላይ፣ ለጉራጌ ጥሩ ነገር ሰርታለች ብዬ ጉራጌን ለማንቃት ከኔ የተሻለ ስለ ጉራጌ እውቀት አላት እዛም ስለተወለደች። መታ ሮማን፣ ለአዲስ አበባ ልጆች ድምፅ የምትሆኝ ከሆነ እኛ ጉራጌዎች ለአዲስ አበባ የተለየ ምንም ልንሆን አንችልም። ስለዚህ የክልሉን ጥያቄ ለእኛ ተይውና በቃ በአዲስ አበባነትሽ መቆም ትቻለሽ አለች። ልስን አልኳት ጉራጌነቴ ከአዲስ አበባነቴ አይጋጭብኝም። የጉራጌ መብት ጥያቄ ማስከበርና የአዲስ አበባ መብት ማስከበር ለእኔ አይጋጭብኝም። በተራ አረጋለሁ ነው ያልኩሽ። አንቺ ማነሽ? እኔ ለጉራጌል ክልል ጥያቄ ስጠይቅ እኔ ስለ ጉራጌ ስንት ነገር ሳረግ ጉራጌ ጉሩፕ ውስጥ አንድ ቦታ ይቸሻ አላቅም። እዚህ ሚዲያ ላይ ነግ ማን ስለሆንሽ ነው የጉራጌ ለኛ ተሄደን የአዲስ አበባ ነ የማለት ማብት ሰጠሽ እናንተ የተወለዳችሁት ገጠር ነው፣ እኔ አዲስ አበባ ነው። እንደ አዲስ አበባ ልጅም ደግሞ ጉራጌ ደግሞ በተለየ እንደኔ የአዲስ አበባ ጉዳይ ያገባዋል። ቢኮዝ የትኛውም በዓል ተከብሮ ኦሮሞ በዓል ሊያከብር ሄዶ አዲስ አበባ ጭራለች የሚል ዘፈን አልሰማንም። አማራ በዓል ሊያከብር ሄዶ ጭራ አልሰማንም። ጉራጌ መስቀል ሊያከብር ሲሄድ አዲስ አበባ ጭር ትላለች። ሁሉም ብሔር ብሔረሰብ መስክሯል። አረፋ ጉራጌ ሊያከብር ከብር ሲሄድ አዲስ አበባ ጭር ትላለች። ስለዚህ ጉራጌ ያላገባው ማል ያገባው ነው ማሊያ ገባው ነው። ስለዚህ እንደ ጉራጌም ያገባኛል እንደ አዲስ አበባ ያገባናል። ስለዚህ የአዲስ አበባን ጉዳይ ወጥሬ መናገር አለብኝ። ሰከንድሊ ደግሞ ስለ ጉራጌም ዘሴም ታይም ወይንም ዋን አወር ስለ አዲስ አበባ ዋን አወር ስለ ጉራጌ እያለ እንወያያለን። አንቺ እኔም ይሰማኛል ያልተሰማሽ የአንቺ እትብት የተቀበረው ጉራጌ ሀገር፣ ኮባ ውስጥ ኮባ ያልኩት ጓሮ የጉራጌ ጓሮ ያለው ኮባ ነው፣ ሌላ የለም። እኔ ደግሞ የተቀበረው ትብቴ አዲስ አበባ ኮልፌ ነው መሳለሚያ ውስጥ ነው። ሶ ስለ አዲስ አበባ ያገባኛል ብዬ ብገተር ስለሚያገባይ ነው። ይቺ የተከራከረኝ ልጅ የተወለደችው ገጠር ነው። ስለዚህ እውነትም የሚያሳስባት የጉራጌነቷ ነው እንጂ ነገ እኔ አዲስ አባ ተወልጄ አንድ ነገር ቢመጣ ገጠር እጄ መኖር አንደኛ ጉራግኛ ፐርፌክት አይደለውም። ሁለተኛም አዲስ አባ ተወልደ ገጠር መኖር ለእኛ ለአዲስ አባ ልጅ ይከብተናል። እሷ መግቢያ አላት፣ እኔ መግቢያ የለኝም። ስለዚህ አዲስ አባን ማስከበር መብት አለኝ ስል እንዴት ኮባ ውስጥ ትብታችን ትይናለሽ? የኔ እናትና አባት ገጠር ተወልደው ገጠር እጄ ኮባ ስር ማነው ኮባ ጓሮ ኮባ ነው ያለው ኮባ ውስጥ ማለቴ፣ ምን ያናድዳችኋል? እኔ ገጠር ልጅ ብሆን እንደውም እዛ ብወለድ ደስታዬ ነው። ቤተሰቦቼ ፍራሁን ምን አባት ለምን እንደዚህ ብላ ይሰድቦ ለተሳዳቢ ሰተሽናል ብለው የልጆቼን ፎቶ የኔን ዘቅዝቀው ረገጡኝ፣ እኔም ረገጥኳቸው። ከዛ እነሱም ትቢተኛ እኔም ትቢተኛ። እግዚአብሔር ምስክሬ ነው። ከወልቂጤ የጉራጌ አባቶ የደውለው ሮማን ጦስሽ ይህን ነገር አቁሜ በቃ ተያቸው፣ አንቺም እንደተናገርሽ እናቃለን። ደግሞ የሰደብኳቸውም እዚህ ቲክቶክ ላይ ያላችሁ ብዬ ነው። እነሱ ሙሉ ጉራጌ ሮማን ሰደበኝ ግዶ ግዶ አሉ፣ አቀሳሰሉኝ ከጉራጌ ጋር ያቃሉ። ዋናዎቹ ግን በቃ ጦስሽ ለእኛ ቤት ሲሉኝ፣ ዋና የሰደቡኝ ጋገብቼ በቃ ትቸዋለሁ እናንተ ናችሁ ጎበዝ እንኳን ጉራጌነታችሁ ተቆርቁራችሁ ፎቶን ዘቅዘቃችሁ ሰደባችሁ የልጄን ግን ብልግና ነው እኔ ነኝ የሰደብኳችሁ ለምን ልጆቼ ጋር ኢስ ኦኬ ችግር የለም እናንተ ስለዘቀዘቃችሁ ልጆቼ ምንም አይሆኑም እኔ ኖርማሊ ልጅ ተዘቀዘቀ ብዬ አልናደድም ቢኮዝ ልጆች አጠገቤ ናቸው ስለተዘቀዘቁ አይነ ስራቸው ምንም ሴንስ አይሰጠኝም ፎቶ ተዘቀዘቀውን ለመናገር አስቀውኝ ይመቻችሁ ነው ያልኳቸው። እኔን የዘቀዘቀ ጉራጌ ይችን ጅብ ዘንጦ አንድ ቀን ለጉራጌ ወፍ ያልሰራች ጉራጌን በዚህ በኩል ተናገርሻል። ይቅርታ ጠይቅ ስትባል እምቢ ካለች ዘቅዝቀው ቀጧት። እኔ ምን አገባኝ ታዲያ። እኔ ተይ ይህን አታርጊ ያልኳት ጉራጌን ይቅርታ ከምጠይቅ ቲክቶክ ቢቀር ይሻላል አለች። ኦኬ፣ የጉራጌ ልጆች ደግሞ የቅርታ አካል ጠየቅን አንለቅሽም ብለው ፎቶዋን የራሷን የልጆቿን ጫት እየቃመች የባሏና የልጇ ሲጋራ ሲያጨሱ ሃቢባና ባሏን ዘቅዝቀው ወቀጧት። እኔን ደግሞ እኔ የሚያስቀኝ ራሴ በራሴ ቡድ ይዤ እ እኔ ስነዛ ሃቢባን የሰደብኳት አይቼ ትክክል አይደለም ብዬ ለጳጳሱ እንኳን አላልኩም ከደነቀጥኩም ጳጳሱን የሰደብኳቸው የሆነን ለመናገር አስደንግጦኛል። ዊግ አላረኩም። ስለዚህ ያለኝ እድል አት ሊስት ሰው ደስ እንዲሉ መዳሪት ውጭ ነው አልኩላችሁ። ራሴ ባልኩት እኔ ላይ ሙድ ልትይዙ ማን አባ ነው የሚሰማ?